ባሳለፍነው ሰሞን መንግስት ከኢትዮጵያ ንግድ ባንክ የተበደረው አንድ ትሪሊየን ብር ዕዳ አለበት ብሎ ባንኩ በፓርላማ ሪፖርቱን ካቀረበ በኋላ ከፓርላማ ወጥቶ ደግሞ ለመንግስት አንድም ብር አበድሬ አላውቅም ብሏል። እንግዲህ ይህንን ምን እንለዋለን? ከራስ ጋር ንግግር በመሰረቱ በነፃ አእምሮ ስናመዛዝ ነው ካመዛዘን ነው ከሁለተኛው ማስተባበያ ይልቅ የመጀመሪያው ለእውነት የቀረበ ነው። ሁለተኛው ዜና ሀቅ ነው ካላችሁ ግን ምን ቆርጦት ንግድ ባንክ እስካሁን ለመንግስት ሳያበድር ቆየ ብለን ለመጠየቅ እንገደዳለን። ግን ግን በአመክንዮ ካየ ነው ሁለተኛውም ዜና ትክክል ነው። ምክንያቱም አንድ ብር ለመንግስት አበድሬ አላውቅም ሲል ሰጠሁ እንጂ ማለቱም ሊሆን ይችላል። ይህ አሳማኝ ነው። አሀ የኢትዮጵያ ንግድ ባንክ እኮ ነጋዴነቱ ያለው ስሙ ላይ ብቻ ነው እንጂ አሰራሩ ቀበሌኛ። ቀበሌኛ ስንል እንግዲህ ስራው የሚሰራው ሰው የማናደድ የውጣ ውረድ የማንገላታት ምናምን ቅመም ተጨምሮበት ነው ለማለት ነው። ቆይ ግን የምር ንግድ ባንክ ሄዳችሁ ምናምን ስትገለገሉ አንዲት እንኳ የነጋዴነት አስተያየት አይተዋችሁ ያውቃሉ? አሁን አለማየሁ ታደሰ ሁሌም የሚተማመኑበት ባንክ ብሏችሁ ገንዘብ ለማውጣት አንዱ ቅርንጫፍ ስትገቡ ክብ ቀዳዳ ያለበት ማአት መስኮት በየቅርንጫፉ፣ እውነትም አስተማማኝ፣ እውነትም ሁሌም የምንተማመንበት ብላችሁ ወደ መስኮቱ ጠጋ ስትሉ፣ እንግዲህ ከመስኮቱ ጀርባ ባዶ። ማአት መስኮት፣ ረጅም ሰልፍ ካያችሁ አትጠራጠሩ። ወደ ላይ ቀና ብላችሁ ማየትን ሳይጠበቅባችሁ ያላችሁት ንግድ ባንክ ነው። ባለ መስኮቱ ባንክ ማለት ትችላላችሁ። እናማ እንዳልኳችሁ የነጋዴነት ጠባይ አይታይበትም። አንድ ቀን የሆነ ብር ለማውጣት አንዱ ቅርንጫፍ ተገኘሁና በመታወቂያ ለማውጣት ስለሆነ ሄድኩት። የባንክ ደብተሩን ባለመያዜ ምክንያት መታወቂያ የሰጠው እዚ አየት አድርገው የኮፒ ማሽኑ ስለተበላሸ፣ ውጭ ወተሽ ኮፒ አድርገሽ ነይ መታወቂያሽን አለችኝ እንደ። ዞር ብዬ አይቻት፣ የኔ እናት የባንካችሁ ሰራተኛ መስላለሁ እንዴ አልኳት። አትመሲም ማለች እና እኔ ምን ቤት ነኝና ነው ኮፒ የማደርገው? እንግዲህ ከዚህ ላይ ወርጄ እኔ ወጥቼ ኮፒ አላደርግም ስት፣ እኔ ምን አገባኝ ለምን ማኔጀሩ ሄዶ አያደርግም አልኳት። ያው ጤንነቴን ስትጠራጠር ጥበቃ ከመጥራቷ በፊት አልኩና ወደ ውስጥ ገብቼ ማኔጀሩን አገኘሁት። እስቲ አንዲት እንኳን ምክንያት ንገረኝ፣ ወጥቼ ኮፒ ማደርግበት እና ሄጄ ኮፒ ላደርግ ብዬ ተከራከርኩ። በሱ ምክንያት እንግዲህ ገንዘቡ ተሰጥቶኝ ወጥቻለሁ እና ንግድ ባንክን በበቂ ሁኔታ ለመገልገል ሁላችንም ማበድ አለብን እና አሁን ነጋዴ እንደዚህ ላይ እንደነገርኳችሁ እኮ ነው። መርካቶ ሄዳችሁ ለምሳሌ አልጋ ልብስ ብትገዙ አልጋ ልብሱን የሸጠላችሁ ሰውዬ አልጋ ልብሱን እየጠቀለለ ፌስታል ስለሌለኝ ፌስታል ገዝተና ይላችኋል። ያው እንግዲህ እንዳያያዛችሁ ይሄ ገንዘብ የምናወጣበትን ወረቀት ራሱ ማውጫና ማዘዣው ማለት ነው ራሳችሁ ፕሪንት አርጋችሁ አምጡ፣ በራሳችሁ ወጪ ማለታችሁ አይቀርም። ቆይ ቆይ ግን የሆነ ሰሞን የገቢ ማስገቢያ ወረቀታችሁ ላይ የገንዘቡ ምንጭ ብላችሁ ያሰፈራችኋት ዳሽ እስካሁን አለች። ያው የምናስገባው ገንዘብ ስለሌለን ትኖራ አትኖር ማረጋገጥ ስላልቻለን ነው። እኔማ የሆነ ቀን እሷ ዳሽ ላይ የገንዘቡ ምንጭ ከሚለው ቀጥሎ ጥሬ ግሬ ላቤን አንጠፍጥፌ ብዬ ጽፌ አጠገቤ የነበረ ጓደኝ ረባክሽ፣ አጥፊው ደግሞ ይሄንን አንብበው እንጥፍጣፊውን ላብሽን አምጪ ለማስረጃነት ምን ነው ብሎኝ አጥፍቼዋለሁ። በነገራችን ላይ የሆነ ዜና ሲነገር እንዲህ የፈጠነ ምላሽ መስጠታችሁ ይበል የሚያሰኝ ሲሆን መንግስት ተበድሯል ሲል አበዳሪው በነፋስ ፍጥነት መጥቶ አላበደርኩም። እንደገና ብርቱካን የምትባል ልጅ ታገትኩ ስትል ትረካዋን ሳትጨርስ በዶክመንተሪ ጭምር አልታገተችም ስትሉ ደግሞ ባለፈው ሪፖርተር የአዲስ አበባ ነዋሪዎች ኑሮ አናታችን ላይ ወጥቷል አሉ ሲል ቀበል አድርጋችሁ በቁጣ አልወጣም ስትሉ፣ ቆይ ግን አናታችን ላይ መውጣት አይደለም አናታችን ላይ ጌሾ እየወቀጡ አይደለም እንዴ? ብቻ የመንግስት ንግድ ባንክ መበደር የንግድ ባንክ መበደር ከግራ ኪስ ወደ ቀኝ ኪስ አይነት ነገር ስለሆነ ብዙም አሳሳቢ አይደለም። ዋናው ነገር ግን ይሄ ከጀት የፈጠነ ምላሽ ምላሽ አሰጣጣችሁን ወደነዋል። በዚሁ ቀጥሉበት ለማለት ነው። ኢትዮጵያ ኢትዮ ኤድ በሚል ከራሱ አልፋ ለተቸገሩ ቆይ ቆይ፣ የያዟት እንጂ የት ነው የምታልፈው? ለተቸገሩ ማለት ምንድን ነው? እኔ አልቸገረኝም? ነው ብቻ፣ ዜናውን ልጨርሰው። ከራሷ አልፋ ለተቸገሩ ጎረቤቶች እርዳታ ታቀርባለች ተባለ። እባክሽ አንቺኛዋ ኢትዮጵያ እርዳታሽን መጀመሪያ ለእኛዋ ኢትዮጵያ አድርጊ። እንዴ እንግዲህ ባለፈው አንድ የብልጽግና ወዳጄ ኢትዮ ኤድ የመጣው ዩኤስኤድን ለመተካት ነው አለኝ። የተዘጋጀ እቅድ ነው አለኝ ወዳጄ እስቲ መጀመሪያ ባለፈው የተበደርከውን የዕቁቡን ገንዘብ ተካንት። ቆይቶ ስለሌላው እናወራለን። ለምንድን ነው ግን ክፉ የምታናገሩ እንዴ ኢትዮጵያ በልጽጋ ራሷን ችላ ጎረቤቶቿን ብታገዝ ምናምን የምንጠላውነን አይደለም ነው እንዴ አንገቷ ጭንቅላቷን አልሸከም ብሏት አይደለም ወይ ያለችው? እንዲ መጀመሪያ ይህንን በቀስትም በምንም አድርጎ ራሷን እንድትችል ማድረግ አይሻልም ወይ ለማለት ነው። በዜናው ላይ እንደተብራራው እንግዲህ ይሄ ኢትዮ ኤድ ገንዘቡን የሚሰበስበው ከሕዝብ ሲሆን ስሙ ላይ እንዳለው ኤድ በእርዳታ ሳይሆን በግዴታ የሚሰበሰብ ገንዘብ ነው። ኤዱ ታዲያ ምንድን ነው? ለምትረዱት ስትረዱ ላለው ነው፣ ቀጥሎ ለሚያደርገው ተግባር ማለት ነው። እንግዲህ የሚሰበሰበው ከማን ነው? ከህዝቡ። ከየትኛው ህዝቡ ስንል ከየትኛው? እራሱን ካልቻለው። ሀገሪቱ ግን የምትመራው ምን በሚል ርዕዮተ ዓለም ነው ማለት ሶሻሊዝምን ከደርግ ጋር ቀበር ነው ምናምን ብለን አልነበረም ነው ወይስ እዝ የሚል የራሳችሁ ሪዮት ዓለም ፈጠራችሁ ማለት ማዘዝ ብቻ እኮ ነው እንዴ? ከመንግስቱ ኃይለማርያም ሶሻሊዝም ያላደረግነው አንድ ነገር የደንብ ልብስ መልበስ ብቻ ነው። ሀሳብ ሰጥቻችሁ ብቻ እንዳይሆን እና ይችል ደግሞ ከሆነ ጊዜ በኋላ እንዳላገኛት እንዴ። መቼም ላለፉት ምናምን ጊዜያት እኛ እዚህ ቀልድ ብለን የምንቀልደውን ነገር እናንተ ከተወሰነ ጊዜ በኋላ መመሪያ ብላችሁ ታመጥታለን። ብቻ እንደግመዋለን። ኢትዮጵያ እንኳን ጎረቤቶቿን አይደለም የዓለምን ሕዝብ ሰብስባ ለምን ግብር አታበላ? እሱ አይደለም ችግራችን። ችግሩ ሰዎችን ለማብላት ወይም ሌሎችን ለማብላት ኪሳችን ውስጥ መግባቷ ነው እንዴ በየኪሳችን ወጥመድ ይዘን እንሂድ እንዴ ለነገሩ አሁን እንኳን ከኪሳችን በፊት ነው ገንዘቡ የሚወሰደው ያው የራሳችንን ደሞዝ ተቀብላችሁን ይቺን ለዚህ ይቺን ለዚህ ይቺን ለዚህ ብላችሁ የራሳችሁን በእጅታችሁ ስትጨርሱ መጨረሻ ለቀለባችን አየር ነው የምትሰጡት በነገራችን ላይ ይሄ በግዴታ ለሆነው ነገር አዋጡ ለሆነ ነገር ቁረጡ የምትሉት ነገር እንደው ትንሽ ቀየር ብሎ መልኩን ቀየር አድርጎ በግዴታ በልታችሁ እደሩ ብትሉ። አሁን ለምሳሌ መንግስት ማንኛውም ዜጋ ጠግቦ ማደር አለበት የሚል መመሪያ ቢያወጣ፣ ባንጠግብ እንኳ ህጉ አጥጋቢ እኮ ነው። እንደው ግን ህዝቡ ምን ይላል የሚል መልእክተኛ ዜናችሁ ስር ብታሰማሩ ምን እያሰበ እንደሆነ ታውቆት ነበር። እኔ ግን በፈቃደኝነት እስኪ ጥቂት ላካፍላችሁ። እንዴ ለአደጋ የምትሉት ይሄ ዜና ራሱ አደጋ አይደል እንዴ? ለአየሩስ መቼ ለማስከፈል አስቧችኋል? ሀሳቡ በጣም ጥሩ ነው። እርዳታውን ግን ለጎረቤት ሀገራት የምትሰጡትን እርዳታ ማለታቸው ነው። እርዳታውን ግን እኛው ራሳችን ይዘን እንድንሄድ ቢመቻችልን ኢትዮጵያ ኢትዮጵያ፣ ይቺ የጋሽ በላቸው ልጅ በቅርቡ ከትግራይ ክልል አስተዳዳሪነት የተነሱት አቶ ጌታቸው ረዳ ጥቂት እንኳ ሳይቆሙ ከአንድ ስልጣን ላይ ተነስተው፣ ከአንድ ወንበር ላይ ተነስተው፣ ጥቂት እንኳ ሳይቆሙ የምስራቅ አፍሪካ ጉዳዮች አማካሪ በሚል ወንበር ላይ ተቀምጠዋል። የወገብ ህመም አለባቸው እንዴ? ማለት ጥቂት ቆም እንኳ ብለው ቢቆዩ ብዬ ነው። ከአንድ ወንበር ተነስተው አንዱ ላይ ተነስተው ለማለት ያስቸግራል። ተንፏቀው ነው የተቀመጡት። መቼም ይሄ ፖለቲካ ግራ ወንጋራ እንደሆነብኝ ነው። እንዳሁኑ ግን ወፍራም ሆኖ ቀጭን፣ አጠር ብሎ ረዘም ያለ ሆኖብኝ አያውቅም። በነገራችን ላይ እንግዲህ እኔን ከፖለቲካ እና ከፖለቲከኛ ጋር አያይዛችሁ ወይም በማገናኘት ፖለቲካ እየተገለጠልኝ አድርጋችሁ የምትስሉ ሰዎች ካላችሁ ስላሳሳትኳችሁ በጣም ይቅርታ። በተለይ የዚህ ሀገር ፖለቲካ ፊዚክስ በኬሚስትሪ ተቀይጦ ትንሽ ኡዝቤክስታንኛ ጠብ ተደርጎበት ማለት ነው እንዴ! ጁንታ በሉ ጁንታ በሉ ምናምን ተብለን፣ ጁንታ ጁንታ ጁንታ ጁንታ ስንለው የነበረውን ሰው አሁን ደግሞ ጀግና የሆነ ቀን ናሽናል ጂኦግራፊ ላይ አንድ አንበሳ ከአንድ የሜዳ አህያ ጋር ውሃ ሲጠጡ አይቼ የተሰማኝ ስሜት ነው አሁንም የተሰማኝ። እንዴ ማለት ምን ነው፣ ትንሽ እንኳ መፈክሩን የጻፍንበት ቀለም ቢደርቅ እንግዲህ መቼም ይሄ ዘመን ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የሚለውን ግጥም ቃላዊ ግጥም እውን ለማድረግ ተግተን እየሰራን ያለን ነው የሚመስለው። ምን ይሄ ብቻ እንግዲህ ፕሮፌሰር ክንደያ ገብረ ሕይወት ደግሞ የትምህርት ሚኒስቴር አማካሪ ሚኒስቴር ዴኤታ ሆነው ተሹመዋል። ኧረ ወይዬው ማዕረግ እንግዲህ እንግዲህ አሁን ጠረጴዛቸው ላይ የት ሚአ ሚዴ እኔ ራሱ አንብቤ ነው የሚደርስበት ተብሎ ነው የሚጻፈው። ቢሮ ፈልገናቸው ሄደን ስማቸውን ካላወቅ ነው እኮ የት ሚአ ሚዴው አሉ ብለን ነው የምንጠይቀዋለ። በነገራችን ላይ ግን ስልጣኑ ነው ሰዎቹ ናቸው የሚቀድሙት? ማለቴ ሰዎቹን መሾም መሾም ሲኖርባችሁ የስልጣን መደቡን የፈጠራችሁት እኮ ነው የሚመስለው። እህ ካልሆነ አሁን የአቶ ጌታቸው ሆነ የፕሮፌሰሩ የሁለቱም ሊሆን ይችላል የስራ መደብ ከዛሬ በፊት ነበረ፣ ሰምተነው እናውቃለን። እኔ አላቅም። ለዛ ነው አሁን የአቶ ጌታቸው የምስራቅ አፍሪካ ሀገሮች ነው የሚለው አይደል እንደዛ መሰለኝ። እንግዲህ ምስራቅ አፍሪካ ነጥለው ነው የሚያማክሩት ማለት ነው። ለምሳሌ አቶ ጌታቸው በወሬያቸው መሀል እንግዲህ ናይጄሪያ ብለው ሲጀምሩ አቁም አቁም፣ እሱ ምዕራብ አፍሪካ ነው፣ አይመለከትም ነው የሚባሉት። ከተወሰኑ ዓመታት በፊት እነሱን የጠቆመ እንኳ ምናምን ሚሊዮን ብር የሚያገኝባቸው ተሳክቶለት ገድሏቸው ቢሆን እንኳ የሚሾምባቸው ያ ሰው የሚሾምባቸው ሰዎች ዛሬ ተሹመዋል። እናም ህወሓት ዱቄቷን እያራገፈች ወደ ቤተ መንግስት እየገባች ነው። ያው አላመንም እንጂ እንገባለን ብለው ነበረ። አራት ኪሎ ተመልሰን እንገባለን ብለው ነበረ። በቃላቸው መሰረት ቦታ ቦታቸውን እያያዙ ነው ለማንኛውም ለልጆቻችን አንዳንድ ትምህርት እየሰጠን ይመስለኛል። ያው ነፍጥ አንስቶ ጫካ የገባ ሰው መጨረሻው አያምርም ሳይሆን መጨረሻው ወንበር ነው የሚል እንግዲህ። አስቀድሜ ፖለቲካ አላውቅም ብያለሁ። የዚህን ሀገር ፖለቲካ ግን ሁላችንም የምናውቀው አይመስለኝም ለማለት እገደዳለሁ።